ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ህዳር 11 ወይም ኖቬምበር 20 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክሪብ ካላሉ ሰብስክሪብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተይቶን ኮሜንት ላይ ቪዲዮን ላይክና ሼር እንዳይረሳያለን። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 181 ብር ከ21 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አንበሳ ባንክ ነው። 151 ብር ከ55 ሳንቲም ገዝቶ 154 ብር ከ58 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 150 ብር ከ52 ሳንቲም ተገዝቶ 153 ብር ከ53 ሳንቲም እየተሸጠ ነው። አንድ ዩሮ በጥቁር ገበያ 208 ብር ከ98 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 176 ብር ከ05 ሳንቲም ገዝቶ 179 ብር ከ57 ሳንቲም እየተሸጠ ነው። በንግድ ባንክ 174 ብር ከ23 ሳንቲም ተገዝቶ 177 ብር ከ72 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 224 ብር ከ92 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 190 ብር ከ62 ሳንቲም ግስቱ 194 ብር ከ43 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ48 ሳንቲም ትግስቱ 188 ብር ከ17 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገቢያ 128 ብር ከ89 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 107 ብር ከ89 ሳንቲም ገዝቶ 110 ብር ከ05 ሳንቲም እየሸጠ ነው። በንግድ ባንክ 105 ብር ከ38 ሳንቲም ገዝቶ 107 ብር ከ49 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 117 ብር 48 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው 99 ብር ከ07 ሳንቲም ግስቱ 101 ብር ከ05 ሳንቲም እየሸጠ ነው። በንግድ ባንክ 96 ብር ከ29 ሳንቲም ግስቱ 98 ብር ከ22 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና የዋን በጥቁር ገቢያ Reais, 5 15, 24, 8, 24, 8, 24, ouais, 25 ብር ከ49 ሳንቲም እየተመነዘረ ነው። የቻይና ዮዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 21 ብር 31 ሳንቲም ገዝቶ 21 ብር 74 ሳንቲም እየሸጠ ነው። በንግድ ባንክ 20 ብር ከ75 ሳንቲም ገዝቶ 21 ብር 16 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በትቁር ገቢያ 236 ብ 39 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 494 ብር 26 ሳንቲም ገዝቶ 504 ብር 15 ሳንቲም እየሸጠ ነው። በንግድ ባንክ 481 ብር 10 ሳንቲም ገዝቶ 490 ብር 72 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 49 ብር 32 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር ከ79 ሳንቲም ግስቱ 44 ብር ከ66 ሳንቲም እየሸጠ ነው። በንግድ ባንክ 40 ብር ከ98 ሳንቲም ግስቱ 41 ብር ከ80 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገቢያ 48 ብር ከ32 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ02 ሳንቲም ገዝቶ 43 ብር ከ89 ሳንቲም እየሸጠ ነው። በንግድ ባንክ 40 ብር ከ13 ሳንቲም ገዝቶ 40 ብር ከ93 ሳንቲም እየተሸጠ ነው። አንድ የኦማን ሪያል በጥቁር ገበያ 471 ብር ከ7 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 255 ብር ከ85 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገቢያ 481 ብር ከ12 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያም ይህን ይመስል ነበር። እስከ መጨረሻው ድረስ ለተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን።